ምንዛሬ እጅጉን በጣም ጨምሯል። እንግዲህ በየቀኑ ሰፊ የሆነ ልዩነት ነው እያመጣ ያለው፣ ስንት ብር እየተቀየረ ይገኛል? የ16 ሀገራቶችን በዛሬው ዕለት እንግዲህ የሀዋላ ወይም ምንዛሬ ዋጋ ምን ይመስላል? እያንዳንዱ በዝርዝር የምናይ ነው የሚሆነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ደህና ናችሁ? ወደ ቻናል ቤተሰቦች ሁሉ ሰላም፣ ሁሉ መልካም። ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች የምንዛሬ ወይም የብላክ ማርኬት ምንዛሬ ዋጋ ምን ይመስላል? ስንት ብር እየተመነዘረ ይገኛል? እያንዳንዱ ሀገራቶች የምናይ ነው የሚሆነው። በቅድሚያ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የዲዮ ምልክቷን በመጫን ቤተሰብ ሆኑ። ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንዲሁም ይህን ቪዲዮ ከሰማችሁት በኋላ በያላችሁበት አገር በአሁኑ ሰዓት ስንት ብር በቅርብ ለላካችሁ ማለት ነው፣ ትናንት ዛሬ ለላካችሁ በስንት ብር እንደላካችሁ በያላችሁበት ሀገር ኮሜንት ላይ አስቀምጡልኝ ማለት ነው። ቀጥታ ወደ ምንዛሬ ዝርዝር ዋጋዎች ስንሄድ ዛሬ እንግዲህ ሜ 15 2025 ወይንም ደግሞ ግንቦት 7 2017 ነው። በዛሬው እለት እንግዲህ የምንዛሬውን ዋጋ ምን ይመስላል የሚለውን ከላይቭ ላይ ነው እንግዲህ፣ ይህ አንድ ዌብሳይት አለ ላይቭ ላይ ነው የሚያሰራጨው። ያ ማለት በየደቂቃዎቹ የሚጨምሩትን በየቀኑ ያለውን የምንዛሬን ዋጋ የብላክ ማርኬትን የሚያስተላልፍበት ላይቭ ነው፣ አንድ ዌብሳይት አለ። ከዛ ዌብሳይት በመያዝ እንግዲህ እኔ ወደ እናንተ የማቀርብላችሁ ማለት ነው። ስለዚህ ውድ ተመልካቾች አንድ የአሜሪካን ዶላር በዛሬው ዕለት 157 ብር ከ93 ሳንቲም ነው ሲቀየር የዋለው። እንዲሁም 100 ዶላር 15793 ብር በዛሬው ዕለት ሲቀየር ውሏል። ውድ ተመልካቾች እንግዲህ መረጃውን እየሰማችሁ አሪፍ አሪፍ የቤት እቃዎች አሉ እነሱንም ማየት ትችላላችሁ። ማዘዝ ስትፈልጉም ደግሞ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ወይም ማዘዝ ትችላላችሁ። በቀጣይ የሚሆነው ኢሮ ነው። አንድ ኢሮ 176 ብር ከ86 ሳንቲም ነው ሲቀየር የዋለው እንዲሁም 100 ኢሮ 17686 ብር በዛሬው ዕለት ሲቀየር ውሏል። ሌላው አንድ የስዊስ ፍራንክ ነው። አንድ የስዊስ ፍራንክ 188 ብር ከ57 ሳንቲም ሲቀየር ውሏል። እንዲሁም 100 የስዊስ ፍራንክ 18857 ብር ሲቀየር ውሏል። ሌላው አንድ የካናዳ ዶላር 112 ብር ከ97 ሳንቲም ሲቀየር ውሏል። እንዲሁም መቶ የካናዳ ዶላር 11297 ብር በዛሬው ዕለት ሲቀየር ውሏል። ሌላው የአውስትራሊያ ዶላር ነው። አንድ የአውስትራሊያን ዶላር 101 ብር ከ34 ሳንቲም ሲቀየር ውሏል። እንዲሁም መቶ የአውስትራሊያን ዶላር 10134 ብር በዛሬው ዕለት ሲቀየር ውሏል። እንግዲህ የምንዛሬ ዋጋ እጅጉን በጣም እየጨመረ ነው የሄደው ማለት ነው። ባለፈው ሰራሁላችሁ ቪዲዮ ላይ ለዚሁ ነው ብር ለሆነ ጉዳይ ካልሆነ ወደ ኢትዮጵያ ተላኩ የምላችሁ፣ ምክንያቱም እናንተ ጋር ከተቀመጠ በጣም ትርፋማ ናችሁ። እዚህ መጥቶ ወደ ፈለጋችሁት ዓላማ ካልዋለ ካልዋለ መላኩ ኪሳራ ነው ማለት ነው። ስለዚህ ወደ ፓውንድ እንሄዳለን። አንድ ፓውንድ 209 ብር ከ78 ሳንቲም ሲቀየር ውሏል። እንዲሁም መቶ ፓውንድ 20978 ብር በዛሬ ውለት ሲመነዘር ወይም ደግሞ ሲቀየር ውሏል። ሌላው እንግዲህ ትልቁን ድርሻ የሚይዘውና በትልቅ ምንዛሬ የሚመነዘር የኩዌት ዲናር ነው። አንድ የኩዌት ዲናር 514 ብር ከ22 ሳንቲም ሲቀየር ውሏል። እንዲሁም መቶ የኩዌት ዲናር 51 ሺ ብር 422 ብር በዛሬ ውለት ሲቀየር ውሏል። ሌላው ዲርሃም ነው። አንድ ዲርሃም 43 ብር ከ03 ሳንቲም ሲቀየር ውሏል። እንዲሁም 100 ዲርሃም 4303 ብር በዛሬው ዕለት ሲቀየር ውሏል። ሌላው እንግዲህ የሳዑዲ ሪያል ነው። አንድ የሳዑዲ ሪያል 42 ብር ከ17 ሳንቲም ሲቀየሮላል። እንዲሁም መቶ የሳዑዲ ሪያል 4217 ብር በዛሬው ዕለት ሲቀየሮላል። ወደ ተመልካቾች ሌላው የኳተር ሪያል ነው። አንድ የኳተር ሪያል 157 ብር ከ89 ሳንቲም ሲቀየሮላል። እንዲሁም መቶ የኳተር ሪያል 15 ብር ዛሬው ለት ሲቀየሩሏል። ሌላው የኦማን ሪያል ነው። አንድ የኦማን ሪያል 410 ብር ከ46 ሳንቲም ሲቀየሩሏል። እንዲሁም 100 የኦማን ሪያል 41064 ብር በዛሬው ለት እንግዲህ በዚህ ሲመነዘሩሏል። ሌላው የጆርዳን ዲናር ነው። አንድ የጆርዳን ዲናር 223 ብር ሲቀየሩሏል። እንዲሁም 100 የጆርዳን ዲናር 22300 ብር በዛሬው ለት ሲመነዘሩሏል። ወደ ተመልካቾች እንግዲህ የምንዛሬ ዋጋ አሁንም የሌሎች ሀገሮችም የሚቀጥል ይሆናል። ሌላው የባህሬን ዲናር ነው። አንድ የባህሬን ዲናር 419 ብር ከ38 ሳንቲም ነው ሲቀየር የዋለው። እንዲሁም 100 የባህሬን ዲናር 41938 ብር በዛሬው ለት ሲቀየር ወይንም ደግሞ ሲመነዘር ውሏል። ሌላው የቱርክሽ ሊሬ ነው። አንድ የቱርክሽ ሊሬ አራት ብር ከ08 ሳንቲም ሲቀየር ውሏል። እንዲሁም 100 የቱርክሽ ሊሬ 408 ብር በዛሬው ለት ሲቀየር ወይንም ሲመነዘር ውሏል። ሌላው የኢጅፕት ፓውንድ ነው። አንድ የኢጅፕት ፓውንድ ፓውንድ 3 ብር ከ15 ሳንቲም ሲቀየሩላል። እንዲሁም 100 የኢጂፕት ፓውንድ 315 ብር በዛሬው ዕለት ሲቀየሩላል። ሌላው እንግዲህ ና የመጨረሻው የየመን ሪያል ነው። አንድ የየመን ሪያል 0.64 ሳንቲም ሲቀየሩላል። እንዲሁም መቶ የየመን ሪያል 64 ብር ሲመነዘር ወይም ሲቀየሩላል። ውድና የተከበራችሁ ቻናል ቤተሰቦች ዛሬ እንግዲህ የምንዛሬ ዋጋ ያ ማለት ግንቦት 7 2017 ወይም ደግሞ ሜ 15 2025 የብላክ ማርኬት ወይም የሀዋላ ምንዛሬ ዋጋ እስካሁን የዘረዘርኩላችሁን ይመስላል። ምንዛሬ እንግዲህ እጅጉን በጣም እየጨመረ ነው የሄደው። እንግዲህ ያ ማለት ሁሌ እንደምላችሁ ለአንዳንድ ጉዳይ ካልሆነ በቀር መጥቶ ለሚቀመጥ ብር ወደ ኢትዮጵያ ባትልኩና በያላችሁበት ብትይዙት ማምጣት ባለባቸው ሰዓትም ደግሞ መቀየር ትችላላችሁ ማለት ነው። ምክንያቱም እዚህ መጥቶ ቢቀመጥ የሚያደርገው ነገር የለም። እጃችሁ ላይ ከሆነ ግን በጣም ትርፋማ ነው የምትሆኑት። እንደምትመለከቱት እንግዲህ በየቀኑ ነው፣ በየደቂቃው ነው ምንዛሬ እየጨመረ ያለው ማለት ነው። ስለዚህ ምሳሌ እንዲወርቅ የመሳሰሉ ነገሮችን ብትገዙ የማያከስሩ የሆኑ ነገሮች ናቸው። አጌጣችሁበትም መልሳችሁ ብትሸጡት እጅግ በጣም ትርፋማ የምትሆኑበት ነገሮች ናቸው። ወርቅ ብትገዙ ለምሳሌ ያክል ነው ማለት ነው። ስለዚህ ሴቶች በተለይ እንደዚህ አይነት ነገሮችን እንዲወርቅ የመሳሰሉ ነገሮችን ገዝታችሁ ታጌጡበታላችሁ መሸጥ ስትፈልጉ ደግሞ አትርፋችሁ እንጂ ከስራችሁ አትሸጡትም ማለት ነው። እንደዚህ ነገሮች ነገሮችን መጠቀም ይኖርባችኋል ማለት ነው። ብር ቀጥታ መጥቶ እዚህ መቀመጥ የለበትም ለማለት ነው። ወደ ተመልካቾች እንግዲህ ለዛሬ ያስኩላችሁ መረጃ ይህንን ይመስላል። እንደዚህ አዳዲስ ነገሮችን ወደ እናንተ የማቀረብላችሁ ነው የሚሆነው። ቻናሉ እንግዲህ ሰብስክራይብ ሳታደርጉ ለምትመለከቱ ሰብስክራይብ አድርጋችሁ ብትከታተሉ ስለ ፊኒሽንግ ስራዎች፣ ስለ ቤቶች እንደዚህ ደግሞ የፈርኒቸር እቃዎች የቤት ፈርሻዎችን ከአነስተኛ እስከ ከፍተኛ የቤት ስራዎችን እንግዲህ ኮርኒስ ፕላስቲክ ኮርኒስ፣ ጅብሰም ኮርኒስ ማሰራት ብትፈልጉ፣ እንዲሁም በቀላል ዋጋ የሚሰሩ እንዲህ የኬሻ ኮርኒሶች፣ የጨርቅ ኮርኒሶች ሁሉንም ያካተተ በአቅማችሁ ልክ የሚሰሩ ስራዎችን የማቀርብበት ቻናል ስለሆን ሰብስክራይብ አድርጋችሁ ብትቀላቀሉ እጅጉን በጣም ትጠቀሙበታላችሁ ማለት ነው። ለዛሬ ይህንን ይመስላል። በሌላ ቁም ነገር አዘል ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ ወሰላሙ አለይኩም ወረህመቱላ